እናያለን። በመጀመሪያ ኦልዞ ኢቨንዞ የሚለውን ማለት ነው። ወልዞ እና ዞ ሰባሰባዊ ልዩነት ተመሳሳይነትም ጭምር አላቸው ማለት ነው። ሁለቱም ቃላት በዋናነት ሁለት ተቃራኒ የሆኑ ሀሳቦችን በአንድ አረፍተ ነገር ውስጥ ለማገናኘት የምንጠቀመው ወርዶች ናቸው ማለት ነው፣ ወይም ደግሞ ያገለግላሉ። ሁለቱም እንደ ሰቦርዲኔት ኮንጀክሽን ያገለግላሉ ማለት ነው። ለምሳሌ እኛ በአማርኛ ቢሆንም ወይንም ደግሞ ቢሆንም እንኳን ብለን አንድን ነገር ሁለት የተለያዩ ሲሚላር የሆኑት ወርዶችን አረፍተ ነገሮች እንደምንጠቀመው ልክ በእንግሊዘኛም ኦርዞ እና ዞንም እንደ ኮንጀክሽናል መጠቀም እንችላለን ማለት ነው። ሁለት ሲሚላር ወይም ደግሞ የተለያዩ አርፍተ ነገሮችን እንደ አገናኝ አድርገን መጠቀም እንችላለን ማለት ነው። ኦርዞ እንደዚሁም ዞ

እንኳን በእግር ጉዞ ምን ወጣን ወይም ደግሞ በእግር ጉዞ ሄደን የሚል ትርጉም ነው ያለው ማለት ነው። ዘሴም ነው ማለት ነው። ማለት ይህ ልክ እንደ ኮንጀክሽናል ሳይሆን ከቨርብና ከሰብጀክታችን ከሰብጀክትና ከቨርባችን በፊት የተጠቀምነው ማለት ነው። ነገር ግን ኦልዞ ራሱ እንደ ኮንዲሽን ማነው እንደ ኮንጀክሽን ብንጠቀምም ትርጉሙ አንድ ነው ማለት ነው። እንደዚሁም ደግሞ ሁለተኛውን ዞን ስንመለከትም ላይክ እንደ ኦልዞ ኦልዞ ዞ ሺ ወዝ ታይርድ ሺ ፊኒሽድ ሄር ሆም ወርክ ይላል። ምን ማለት ነው? ደክሟት አለው እሷ ደክሟታል ቢሆንም ግን ስራዋን ምን ብላለች ማለት ነው? ጨርሳለች ማለት ነው። ይሄ ማለት ምንድን ነው? ከሰብጀክት እና ከቨርብ በፊት የተጠቀምነው ነው ዞን ማለት ነው። ነገር ግን እንደ ኮንጀክሽናሊን ብንጠቀም የተለየ ትርጉም አይሰጠንም ማለት ነው። ዞ ሺ ወስታይርድ ሺ ፊኒሽድ ሂር ሆምወርክ ማለት ነው። ሂር ወርክ ማለት ነው። ደክሟታሪ ቢሆንም ግን ስራዋን መጨረሷን የሚያመላክት ሴም ናቸው ማለት ነው። ትርጉማቸው ዘ ሴም ነው ማለት ነው። እንደዚሁም ደግሞ እንደ ኮንጀክሽናል ስንጠቀም ሜን ክላውስ ፕላስ ሰብጀክት ፕላስ ቨርብ እንደዚሁም ደግሞ ኦልዞ ወይንም ዞ ፕላስ ሰብጀክት ኤ ፕላስ ቨርብን ትጠቀማል። እዚህ ጋር በቀጥታ እንደምንጠቀመው ማለት ነው እንደ ኮንጀክሽናል ስንጠቀም ማለት ነው። እንደ መጀመሪያው እንደ ዋና እንደቱ ኦልዞ እና ዞ ዝሴም ነው። ነገር ግን እዚህ ጋር እንደምንጠቀምነው ማለት ነው እንደ ኮንጀክሽናል የተጠቀም ነው ሁለት የተለያዩ አረፍተ ነገሮች ወይንም ሁለት የተለያዩ ሲሚላር የሆኑ አረፍተ ነገሮችን እንደምን ተጠቅመናል ማለት ነው እንደ ኮንጀክሽናል ሰፖርዴት ኮንጀክሽናል ተጠቅመናል ማለት ነው ኦልዞን። ስለዚህ ዌንት ፎር ኤ ዎክ ኦልዞ ኢት ዋዝ ሬኒንግ ይላል ማለት ነው። ዝና ቢጥልም እንኳን በእግር ጉዞ ወጣን ዝሲም ነው ማለት ነው። ልክ እንደ የመጀመሪያውን ስታዩት ኦልዞ ኢት ዋዝ ሬኒንግ ዊ ዌንት ቱ ጎ ኤ ዎርክ ከሚለው ጋር ምንም ተመሳሳይ ነው ትርጉማቸው ማለት ነው። እዚህ ጋር እንደ ኮንጀክሽናል ይጠቅም ነው። እዚህ ጋር ደግሞ ሰብጀክት እና ከበርባችን በፊት ነው ኦልዞን የተጠቀምነው ማለት ነው። እዚህ ሶስተኛው ላክ ስናይ ምንድን ነው ዌንት ፎር ኤዎክ ኦልዞ ኢት ዋዝ ሬኒንግ ይላል። እንደምን ተጠቅመናል ማለት ነው ኦልዞን? ሲሚላር የሆኑ አረፍተ ነገሮችን እንደምን ወይም ደግሞ ሁለት የተለያዩ አረፍተ ነገሮችን እንደምን ተጠቅመናል፣ እንደ ኮንጀክሽናል ተጠቅመናል ማለት ነው። ዝናብ ቢጥልም እንኳን በእግር ልንጓዙ ወጣን የሚል ትርጉም ያለው ማለት ነው። አራተኛውን ስንመለከት ሺ ፊኒሽድ ሂድ ዎርክ ይላል። ዞ ይቅርታ፣ ሺ ወስ ታይርድ ይላል ማለት ነው። ልክ እንደ ሶስተኛው እዚህ ጋም እንደ ሰፖርቲ ኮንጀክሽን ነው የተጠቀምነው ማለት ነው። ሺ ፊኒሽድ ሂር ወርክ ዞ ዞ ምንድን ነው ማለት ነው። ቱ ሲሚላር የሆኑ አረፍተ ነገሮችን ወይንም ደግሞ ሁለት የተለያዩ አረፍተ ነገሮችን እንደ ኮንጀክሽን ተጠቅምናል ማለት ነው። ሁለቱን ምን የሚያገናኝ ማን ነው? ትርጉሙ ግን ዘ ሴም ነው ማለት ነው። እሷ ደክሟታል፣ ቢሆንም ስራዋን ምንብላለች ማለት ነው ጨርሳለች ማለት ላይክ እንደሱ እንደ ሁለተኛው ማለት ነው። ዞ ሺወስ ታይርድ ሂ ፊኒሽድ ሂ ወርክ ሴም ነው ትርጉም ማለት ነው። ደክማታል ደክማታል፣ ቢሆንም ግን ስራዋን ጨርሳለች ይላል። ሁለተኛው ላይ አራተኛው ላይ ስንመጣም ልክ እንደዚህ ሺ ፊኒሽድ ሂ ወርክ ዞ ወስ ታይርድ ይላል። ቢደክማትም ደክማትም፣ ስራዋን ግን ምንብላለች ጨርሳለች ማለት ነው። ኦኬ እንግዲህ ልዩነታቸውና ተመሳሳይነታቸውንም ስንመለከት አብዛኛውን ጊዜ ኦልዞ ፎርማል ነው፣ በብዛት የምንጠቀመው በጽሁፍ ጽሁፍ ላይ ጥቅም የሚውል ማለት ነው። ነገር ግን ዞ ኢንፎርማል ነው፣ አብዛኛውን ጊዜ በንግግር ልንጠቀም የምንችል ነገር ነው ማለት ነው። እንደዚሁም ደግሞ አጠቃቀማቸው የሁለቱም ሲሚላር የሚያደርጋቸው ኮንጀክሽናል የምንጠቀመው ማለት ነው። ምታይምስ ከቨርብና ከሰብጀክት በፊት ቢሆንም በአብዛኛው ግን እንደ ኮንጀክሽናል የሚያገለግሉ ናቸው ማለት ነው። እንደዚሁም ደግሞ ልዩነታቸውንም ስናይ እንደ ማያያዣ ልንጠቀም የምንችላቸው ክልካይክ እንደ ኮንጀክሽናል እንዳልናቸው ማለት ነው። ሁለት ተመሳሳይ የሆኑ አረፍተ ነገሮችን እንደምን ሁለቱንም ለማያያዝ የምንጠቀማቸው ነገሮች ናቸው ማለት ነው። ኦኬ ኢቨን ዞ ልክ ከነኚ ጋር ተመሳሳይ ነው ማለት ነው። አብዛኛውን ጊዜ ኢቨን ዞን ከኦል ዞ ጋር አብሮ አይድም ወይንም ደግሞ አንጠቀመውም ማለት ነው። ነገር ግን ዞ ግን የአረፍተ ነገሩን ተቃርኖ ነው ወይንም ደግሞ አጉልተን ለመናገር ወይም አጋነን ለመናገር ከኢቨን ዞ ጋር መጠቀም እንችላለን ማለት ነው። እንግዲህ እንደ ማጠቃለያ ተመሳሳይነታቸው እንደ ማያያዣ ወይም ደግሞ እንደ ኮንጀክሽናል ሲያገለግሉ ሁለቱም ተቃራኒ ሀሳቦችን ሊያገናኙ የሚችሉ ነገሮች ናቸው ማለት ነው። ኦልዞ የበለጠ መደበኛ ወር ፎርማል ሲሆን አብዛኛውን ጊዜ አንዱን በሌላኛው ለመተካት የምንጠቀመው ነገር ነው ነገር ነው። ሲሚላሪቲያቸውን ስንመለከት እንደዚሁም ደግሞ ልዩነታቸውን ስንመለከት ዞ የአረፍተ ነገሩ መጨረሻ ላይ ላይ እንደተወሳ ኦር አድቨርብ ሆኖ ሊያገለግል ይችላል። ግን ወይንም ደግሞ ሆኖም ለማለት የምንጠቀም ወይም ደግሞ መጠቀም እንችላለን ማለት ነው። ግን ኦልዞ ግን ይህንን ማድረግ አይችልም ማለት ነው። እናያለን በመጀመሪያ ኦልዞ ኢቭን ሶ